ኢትዮጵያዊ ወጣት የለውጥ ሐዋርያ፣ ሀገር ወዳዶቹ እውቀትን የመስጠት ትውልድን የማነጽ ሀገርን የመስራት ተልክ ያነገብን ባለ ራእዮቹ፣ ትናንትን የሚበልጥ ዛሬን የሚታትር ነገውን የሚያልም ትውልድ ሰሪዎቹ፣ ስበናን ተሞልቶ ሰው በመሆን ብቻ ሰው የሚያገለግል ሰውን አምራቾቹ፣ የአፍሪካ ኩራት፣ የሀገር አለኝታ ባለ ቀንዲሎቹ እኛ ዮቻዎች ነን። አብሪ ኮከቦቹ ውድ ኢትዮጵያ አስጠኛም ባቸው ነኝ። ዛሬ አንድ መልእክት ብቻ አንድ ብቻ አንድ ብቻ ላስቸግራቸው አጥቻለሁ። እነሆ ባለፉት ሶስት ዓመታት በትምህርት ሥርዓታችን ላይ ያጋጠመን ስብራት ሁላችሁም የምታውቁት ነው። ታዲያ ይህ ስብራት በተለይ ደግሞ ከታች ለሚመጡ ሕፃናት በጣም የሞራል ስብራት ስለሆነ እነሆ በትምህርታቸው ላይ ትምህርት አይጠቅምም እስከማለት ድረስ እያደረሰ የትምህርት ስርዓታችንን ገደል እየከተተ ይገኛል። ታዲያ ይህ ችግር፣ ይህ ትልቅ የሆነ አደጋ እንደ ሀገር ስለሆነ በመንግስት ወይም ደግሞ በጥቂት ሰዎች ብቻ የሚቀረፍ ሊሆን አይችል የሁላችንም ትብብር ይሻልና እነሆ ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ያላችሁ ውድ ኢትዮጵያውያኖች በሙሉ ታዲያ እኛ ኒታች ቶር እና ትሬኒንግ ሴንተር ላለፉት በርካታ ዓመታት የቤት ለቤት የማስጠናት አገልግሎትና እንዲሁ ደግሞ የአጠናት ስልት ትምህርት ምን እንደሆነ ባጭሩ በትምህርት ላይ ብቻ የሚያጠነጥን የፓራዳይም ሽፍት እየሰልጠና እየሰጠን እነሆ በርካታ ዓመታት ቆይተናል። በዚህም በጣም ውጤታማ ከመሆንም በላይ ብዙ ለብዙዎች ለመድረስ በመድረስ እነሆ አንስተን ታዲያ አሁን ደግሞ ይህን ችግር በጋራ ለመቅረፍ እንደ ሀገር ስለሆነ ሰፊ ስለሆነ ብዙ ጥናቶችን ከሰራን በኋላ አሁን በቲክቶክ ፕላትፎርም መጥተን ለኢትዮጵያውያን በሙሉ ተደራሽ ለመሆን ዝግጅታችን ጨርሰን እንሆ እናንተ ብቻ እየጠበቀን እንገኛለን። ታዲያ በዚህ ፕላትፎርም ብዙ ኢትዮጵያውያን ሞራሎች ከውጭም በሀገር ውስጥም፣ በውጭም ያሉ ስኬታማ የሆኑ ሰዎችም ጭምር በገዝት መልክ እየመጡ ሀሳባቸውን እያሰነዘሩ እነሆ ትውልድን በማዳን ስራ ውስጥ የሚሳተፉ ሲሆን፣ ታዲያ ሁላችን ለሀገር የምናስብ ለትውልድ የምናስብ ነጋችን የሚያስጨንቀን ኢትዮጵያውያን በሙሉ ይህንን መልእክት ሰምታችሁ እንሆ እንደምታግዙኝ ተስፋ ደል። ታዲያ እናንተን ምጠይቃችሁ አንድ ነገር ብቻ እንቀድም እንዳልኳችሁ ይሄም ይህንን ስራ ይህንን አገልግሎት ተደራሽ ለማድረግ ለመጀመር ቲክቶካችን እንደምታዩት አንድ ሺህ ምናምን ነው፣ በቅርብ የተከፈተው። ስለዚህ ሁላችሁም ኮፒ፣ ሼር፣ ፎሎ፣ ሪፖስት በማድረግ ኢትዮጵያውያን በሙሉ እንዲያዩትና ፎሎ እንዲያደርጉንና ቢያንስ ቢያንስ አስር ሺህ ፎሎወርስ እንዲደርስልን አካውንታችንን እንድትተባበሩን በትህትና ጠይቃችኋለሁ። ይህን በማድረግ ውስጥ ውድ ኢትዮጵያውያን እኛ ትውልድን ለማዳን በምናደርገው የስራ ወይም የአገልግሎት ውደት ውስጥ እናንተ የድርሻችሁን የተወጣችሁ እንደሆነ ማሰብ አለባችሁ። ታዲያ ልብ ያለው ሰው ኢትዮጵያዊ፣ ቀና የሆነ ኢትዮጵያዊ፣ የወደፊቱ የሚያሳስበው ኢትዮጵያዊ፣ ልጆች ያለው ኢትዮጵያዊ፣ የሚማር ኢትዮጵያዊ፣ ሁሉም ሰው በታች እስከ ላይ ድረስ እንዳልኳችሁ ምንም ሳይለይ ሃይማኖት፣ ዘር፣ ቀለም ሳይለይ በጋራ የሚያጠፋን ከባድ ችግር ስለሆነ ይህንን ሁላችንም ተባብረን እንድናስቀር እጠይቃችሁ፣ በትህትና እጠይቃችኋል። ይህን ለማድረግ ደግሞ እኛ ብዙ አማራጮችን ይዘን ቀርበናልና እናንተ ፎሎ፣ ሼር፣ ሪፖስት በማድረግ አካውንታችን አስር ሺህ ስታደርሱ እነሆ ስራችን ይዘን እንቀርባለን። ለመላው ኢትዮጵያን ተደራሽ እናደርጋለን። ተማሪዎች ከዚህ በኋላ እንዳይጨነቁ ቤተሰብ እንዳያስብ ሀገር ነገ ስለ ሀገር ስናስብ ነገን ተስፋ እንድናደርግ የሚያስገድድን ትውልድን በመፍጠር ሂደት ውስጥ ትልቁን ሚና የሚጫወት እንፈልጋለን። እና ይህን ደግሞ እናንተ ከጎናችን ሆናችሁ እንድትተባበሩ ስንል በትትና እጠይቃችኋለሁ። ኢትዮጵያውያን ይህንን እንደምታደርጉልኝ አልጠራጠርም። አደራ፣ አደራ፣ አደራ። ፎሎ ማድረግ አካውንታችን አሳድጉልን። ከላይ ደግሞ የዩቲዩብ አካውንት አለና ዩቲባችንን እየገባችሁ ሰብስክራይብ ያሉ በዩቱብም ጭምር እንመጣለን። ነጋችንን በጋራ እንሰራለን። ኢትዮጵያን እንገነባለን። ነጋችን ብሮ ይሆናል። የማይነዳ የሚታዘዝ ሰው የሚያከብር እንዲሁም ደግሞ የሚፈጥር ሀገርን የሚያሻግር ትውልድ በጋራ እንሰራለን፣ እንገነባለን። ለዚህ ደግሞ ሁላችሁን ተባባሪ ሆናል እንደምትሆኑ አንጠራጠርም። አመሰግናለሁ። አስጠኛምባቸው ነኝ